የጸሎታችን መልስ ቀኑ ተቃረበ። የጸሎታችን መልስ ቀኑ ተቃረበ። ይኸው ፃሪያ አቤል ነሳ ሆነ። አቤል ነሳ ሆነ ከማን ጋር

ምነ እነ ተራራ ቢገፉት የማይወድ አልጨርስ ደርድሬ ሀገሬ ኢትዮጵያ ዘርሽ አፍራፍሬ። ሰላም ጤና ስጥልኝ፣ ውዴት ወንድሞች አድማጮች እንዴት ናችሁ? እኔ በጣም ደህና ነኝ። በጣም ደስ ብሎኛል፣ በእውነት ነው የምላችሁ። ይሄ ዘበኛ ጉዱን ጉዱን ጉዱን ሁሉ ነግሮናል። ዛሬ በጣም ደስ ብሎኛል። ያው እንጠብቀዋለን፣ ይሄ እንደሚሆን እናቀዋለን፣ ግን ደግሞ እንደዚህ በጆሮአችን ስሰማው በጣም ደስ ይላል። እስኪ ለማንኛውም ግን ይችን ቪዲዮ አዳምጣችሁ ተመልሰን እንምጣ። በገርፈህ ደስ ይለኛል። ዘግዝቄ አንተ ከወንድሜ እኮ ወንድሜ ነበር ለምንድን አነጋገሩ እን አሱ እንደሚያውቃት አንተ ረፍቶ ውት እዚህ ጋር ሰማችሁት። እንግዲህ ልዑል ያው ከወንድሜ ጋ ጣልሀኝ ታጣላኸኝ ነበር በወንድሜ ጋ እንዳስፈርድበት ልታደርገኝ ነበር የሚለውን ስሰማ በጣም የደነገጥኩ። በነገራችን ላይ ያው አያችሁ አሁን ጸጸት ሆኖበታል ባይነኝ ነኝ የሄደበት የነበረው እንዴት አርገው እነሱ ጠምዝዘውት እንደነበረ በዚህ ቃላት በራሱ ቃላት ሰማ ነው። ደግማችሁ ስሙት። ይህን ቃላት ምን ያክል ሰዎቹ ምን ያክል ጭንቅላቱን ጠምዝዘውት እንደነበረ ይሄንን ሰምታችሁ እናንተ ፍረዱ። ዋናው ነገር ምንድን ነው? ይሄንን አሁን እንደዚህ መጀመሪያ ያሳየዋችሁ እኛ በምንሰጠው አስተያየት ትልቅ ነገር እንደተከሰተ እንድታውቁ ብዬ ነው። ትልቅ ነገር ፈለገም አልፈለገም ደጋግመን በመጨቅጨቃችን ዞር ብሎ እንዲያ አድርጎታል። በዛ ላይ ደግሞ የአቤልም ጥያቄ ባለፈው እንደነገርኳችሁ አቤል ለአበበ የጠየቀው ጥያቄ በጣም በቃ ለነገሩ ልዑል መጠየቅ የነበረበትን እሱ ስለጠየቀው ነገሮቹ እንዲነቃ አድርጎታል። እና ደግሞ የሰው ጥቆማ ብዙ ረርቶታል ብዬ ነው የማስበው። ለምን ልዑል በእውነት ነው የምላችሁ እሱ ለእውነት ለመስራት ብሎ ነው፣ ግን በነሱ በነዛ በነዚህ ሰይጣኖች ተጠልፎብን ነበር። ይህው በቃሉ፣ ዛሬ በተናገረው ቃል ሰምተናል። ወንድሜ ላይ እንዳስፈርድ ልታደርገኝ ነበር ብሏል። ይሄ ከራሱ ነው። በንዴት ምን ወሱ ነው እንደዚህ የመታው ዘቅዝቅ ምናምን ብገርፍ የንዴቱ ነው የቁጭቱ። ለምን ሲያስበው የነበረው ያ ነበራ አቤል አድርጓል፣ ብሎም ትንሽ ተጠራጥሮት እንደነበረ ያሳውቃል። ለነገሩ ግን አሁን እሱ አይደለም ዋናው የመጣውበት። እኔ ዋናው ዛሬ ደስ ብሎኛል ይሄ መስማታችን። ድሮም እናቀዋለን ግን እንደዚህ ለአደባባይ ትንሽ ለተጠራጠሩት አቤል አድርገው ነበር ወይ ብለው ለጨፈጨፉት ለጓደኞቹ ለነሱ መልስ ይሰጣል ብዬ አስባለሁ። በዛ ላይ ደግሞ ለጠላቶቹ ደግሞ ይሄው የትም አይደርሱም፣ መጨረሻቸው ይሄ ነው፣ እሱን ያሳወቀበት ቪዲዮ ነው። ግን እኔ የገረመኝ ነገር እስኪ ይህን ቪዲዮ እችን ቪዲዮ አይታችሁ ስር እንመለስ። ከመጀመሪያ ምቀውም ሲመጣ ታግዛቸው ነበር፣ ሲጫንም እንትንም ሲል ታግዛቸው ነበር ምንድን እኔ እንግዲህ እቃውን እኔ በደንብ አይቼም አላውቅም ሁሌ ሲመጣ ብቻ ይጫናል ይወጣል ማለት ሁልጊዜ ነው የሚጫነው አይ ሁልጊዜ እንኳን አይደለም ታልፎ አልፎ እንደዚህ ቢያንስ በሳምንት ሁለቴ እንደዛ ገደማ ይጫናል ማለት እዛ ቤት ውስጥ እንደዚህ ሁልጊዜ የሚጫን ነገር አለ ያ እንደዛ ይቀመጣል አለምነሽ ነች የምታስጭነው እኔ ብዙ ጊዜ እሷ ናት እንግዲህ ሲጫንም ሲወጣም እንጂ አቤል እንጂ አቤል የለም ቦታው ላይ እሳቸው የሉም እኔ እንደውም በቃ ተኔ እሷን አምነው ነው ወይ ብዬ ብዙ ጊዜም ጠርጥሬ አውቃለሁ። እኔ ከዛ ተሆነ ሰዓት እኔ ይሄ ዕቃም ሲጫን ከእኔ ላይ ልክ ይሄ ዕቃ ተጭኖ እንድወጣ ከብሩም ይገባል። ከየት ነው የሚገባው ብሩ? እኔ ተባለፈው ሰውዬ በኋላ ሌላ ሰው ነው የሚያስገባል። እኔ ዕቃ ሲጫን ሲጫን ማን እንደሆነ ጠጣቅም እኔ ማን እንደሆነም እንትን አላልኩኝ። ብዙ የብሩም ነገር እንደው ጋሽዬ፣ እንግዲህ እዚህ ጋር እንደሰማችሁት የአቤል ቤት የአቤል ቤት መካዝን አድርገውት እንደነበረ ነው የሚያሳየው። እንግዲህ በእንደዚህ በሳምንት ሁለት ጊዜ ፍሪጅ በሚያክል ነገር በካርቶን የሚገባ ነገር ካለ በሳምንት ሁለት ጊዜ ሰው የሰው ነፍስ ያጠፋሉ ማለት ነው። እንግዲህ ከዚህ ጋር መጀመሪያ አምጥተው ነው እንግዲህ ወይ እንግዲህ ማጸዳርተው በሚጥሉበት የሚጥሉት የሚገርመው ነገር ይሄ ዘበኛ የሚናገረው ንግግር መጀመሪያ እኔ ምን እንደምላላቅ ይሄ የሱ አነጋገሩ አክሰንቱ ይሄ እውነተኛ አይደለም። የቤተሰቦቹ የሚናገሩት አክሰንትና የቃል ያነጋገር ዘቤውና የእሱ የሚናገርበት የቃል ያነጋገር ዘቤ አንድ አይነት አይደለም። ይሄ ውሸቱን ነው። ድሮውንም አስመሳይ ነው። እያስመሰለ ነበር አንቱ እያለ እንደዚህ የሚሰራ የአጭበርባሪ ባሪ ሌባ ነው፣ ሌባ ነው። እስኪ ደግሞ ይሄንን እንስማ። የኔ ስልክ ጮኸ አቤት ስል እሳቸው ናቸው። በል እንግዲህ ተዘጋጅ፣ ይመጣሉ አሁን ሲደርሱ ክፈት ስላሉ ትከፍታለህ አሉ። እሺ ብዬ ልክ ክፈት የሚል ነገር ሳይ ከፈት ከበሩ ስከፍት ተዚህ ተፍርጅ የሚያል የካርቶን አራት ጎረምሳ ጎረምሳ እንደዚህ ይዞ እንደ ባሬላ ገቡ። ከዛ እነዚህ ሰዎች ከገቡ በኋላ እቃውን አስቀምጦ ሊሄዱ ስሉ ወዴት ነው እንዴ ይታሉ ታዲያ ስላቸው አይ ቆይሳቸው ይመጣሉ እኛ አስቀምጡን እየተባልናል። እሺ ደግ እንግዲህ መልካም ብዬ እኔ እነሱን እንዳስወጣው ተበሪን ዘገው። እሺ ተበሪን ዘገቼ መኘቴ ላይ አረፍ እንዳል ተለሊት አስር ዘጠኝ ገደማ ላይ ስልኬ ተደወለ ታነሰውና እንደምንቀር እርሶ እቀው እኮ መጥቷል፣ ስል ከአንድ መኪና ይመጣል። ከመኪና ሲከብ ሲገባ እኔ አብሬ ይመጣሉ አሉ ግግሽ እኔ እንደው ሰዓቱም እኮ ስለነጎደ ነው ብዬ ስነግራቸው፣ ችግር የለም ይሁን ሲሉኝ ይሻሉ ቻ በዛ ሰዓት መጡ። እኔ ከፈትኩ። ከዛ ልክ መኪናው እንደመጣ ሽር በቃ አረፉበል እኔ ያለውን ነገር አስተካክላለሁ። ማን ነው የሚለው ታለም ነሽ ማለት ድጋሚ መኪናው ሲመጣ እሷ ነበረች በማለትም ተነሳ ነበረ? ያው እሷ እንግዲህ እኔ ቀድማም አውቃ ይሁን እኔ አላቅም። ብቻ ነበረ ያልተኛችም እሷ ተዛነሽ አልኩኝ። እኔ በሩንም እንደዚህ ገርበብ እንዳለ ነው እንትን ያለ ከዛ እንደዚህ መኪናው ቆመ። ከያ በኋላ እቃውም ሲጫን ጊዜ እ ገንዘቡ ይላኩ ሰዎች ሰውዬ ገቡ ገቡ። ከያ በኋላ ተቃቀፉ ተስዋጋ እኔው ግባ ተኛ ስላለች እኔም ልበቃ ትንሽ ደክመኝም ስለነበር ተቀዳዳይ አየው ሳይ ጊዜ የማየውን ነገር እኔ ተጠራጠርኩ፣ ማለት የማየውን ነገር ተጠራጠርኩ። ሰውዬውና ለምነይ ሲተቃቀፉ ሲሳሳቁ ሳይ ግራ ገባኝ። እንግል እነዚህ ሰዎች ሰውየው መጣ ማለት ነው። ሰውየው መጥቶ ካለምነሽ ጋር ተገናኘ። አዎ፣ ከዛ እኔ ራሴንም ተጠራጠርኩ፣ እንጂ ይሄ ነገር እንዴት ነው? ከመጀመሪያም መቆም ሲመጣ ታግዛቸው ነበር። ሲጫንም እንትንም ሲል ታግዛቸው ነበር። ምንድን ነበር የሚጫነው? ቆይ እኔ እኔ እኔ እንዲህ ዘግዝቄ በገርፈ ደስ ይላል። ዘግዝቄ በገርፈ እኔ በቃ ይቅርታ አልኩኝ። ወንድም ላይ እንዳስፈረድ ልታደረግ ነበር። እንግዲህ ት ወንድሞቼ አድማጮቼ፣ የዚህ ዘበኛ ታሪክ በጣም በጣም ብዙ ነው። እያንዳንዱ ቃል እያንዳንዱ ቃል ቢዘረዘር መጽሐፍ ይወጣዋል። ይህ ሰውዬ መጀመሪያውኑ ከክፍለ ሀገር መጦ ሳይሆን አቤል ቤት የተቀጠረው መጠናት ያለበት ነገር ነው። አሁንም ቢሆን ለአቤል ሆን ብለው ለሱ ያስገቡት ሰውዬ ነው ቀጣሪ አስቀጣሪ ቤት ሂዶ ሳይሆን የመጣው ለቀጣሪ አስቀጣሪው ለአቤል እንዲያስቀጥረው ሆኖ ነው ይሄ ሰው የገባው። ተመልከቱ፣ ከዚህ በፊት ያቺ ልጅ እሱ ቀጥታ ከሀገር ቤት ነው ስመጣ አቤል ቤት የገባሁት ነው ያለ እዚህ ቪዲዮ ላይ። ከዚህ በፊት ደግሞ ያቺ ጥይት የተኮሰችዋል ስትናገር፣ መጀመሪያ ስራ ሲገባ እኔ ያስገብቸዋሉ ብላለች። ግን ዙሮ ዙሮ አብሯቸው ሲሰራ የነበረ ይሄ ሰውነቱን አጠንክረው በዛ እነሱ ስራዋቸው አይደለ? በስፖርት በምናምን አጠንክረው የለቀቁት ወንበዴ፣ ሌላ ነፍሰ ገዳይ ነው፣ ገብቷቸዋል። ይሄ ምንም እንደማያቅ መስሎ ስነ ስርዓት ያለው የአገር ቤት የክፍለ ሀገር ልጅ መስሎ አዲስ አበባ ላይ ትልቅ ወንጀል ወንጀል ሲሰራ የኖረ ሌባ ነው። በጣም በሚገርም ሁኔታ ይቺ ጭራቅን እሱ በሱ ግፊት እዛ ቤት ልትገባ የሆነች መሆኑ፣ ሳቅ በጣም ነው የገረመኝ። እንደው አቤል ምን አይነት ምን አይነት ምን አይነት ጸሎት ነው የሚያደርገው ለፈጣሪው? በእነዚህ ከአዞ ውስጥ አፎጦ የሚተርፍ ሰው ከስንት አንዴ ነው። እሆዳቸው ውስጥ እኮ ነበረ በእነሱ መሐል እሆዳቸው ውስጥ በሁለቱም በሶስቱም እንጂ በጓደኛውም ጭምር በጣም ነው የሚገርመው። በጣም ከሚገባው በላይ በጣም ነው የገረመኝ። እናቱ ጸሎታቸው ምንድን ነው? የሱስ ጸሎቱ ምንድን ነው? ይሄን ያክል ጊዜ ይሄን ያክል ወራት እቤት ውስጥ በእነሱ እጅ እየተበል የበላ ከነሱ አጠገብ ቁጭ ብሎ የኖረ እንግዲህ፣ ተመልከቱ፣ አይገርምም? እኔ እናንተ እስኪ ምንድን ነው የምትሉት በዚህ ጉዳይ ይሄ ሰውዬ ይህን ያክል ሲያደርግበት ቤቱ ቁጭ ብሎ በሱ ገንዘብ ሲሰራበት መጀመሪያም ለአላማውን የገባ አላማውን ሲያሰካ ከእሷ ጋር ቁጭ ብሎ ወንድሙንም ይላል እንጂ ወንድሙን ያመጣው እሱ ነው ያስገባው ምክንያት አድርጎ ነው። ይሄ በደንብ ቢጠይቅ ሌላም ያመጣል። እናትየውም አሉበት፣ እህትየውም አለች፣ ሁሎቹም አሉበት። ሁሉም የዛ የነሱ ተባባሪ ናቸው። ሁሉም የነሱ ናቸው። በነሱም የተዳደሩ ናቸው። በጣም ነው የሚያሳዝነው። በእውነት ነው ምላችሁ ግን እኔ እኔ እንዳስ በቃ ምን እንደምል አላውቅ። እኔ እንዳሰብኩት ሊሆን አልቻለም። ግን ይሄ ልጅ እንደ ደም በደም እስኪሆን ድረስ ፊትለፊቴ ባየው ደስ ይለኛል ወይ እንዳለው እንደዚህ ሰቅሎ ሲገርፎ ባይ ደስ ይለኛል። ግን ምን ይደረጋል። በነገራችን ላይ ይሄ ልጅ ሐኪም ቤት ሐኪም ቤት እያለ ነው። ሐኪም ቤት ብሎ ሄዶ እንዳያመልጣቸው እኔ ፈራሁት። እሱን ነው ልዑል ሐኪም ቤት ሄዳለሁ ሄዳለሁ ብሏል። እንዳይጠፋ ከዛ እሱን የፈራሁት እንዳያመልጣቸው፣ እንዳያስመልጡት አስመልጠው። ለነገሩ አያስተርፉትም፣ ይገሉታል። ግን ቃሉን ፍርድ ቤት ሳይሰጥ እንዳይቅ ይህን ነው የምለው። ፈጣሪ ጠበቃቸው። እነዚህ ወንድሞቼ፣ እነዚህ ጋዜጠኞችን ፈጣሪ ጠበቃቸው። በእውነት ነው የምላቸው። በጣም ያሳዝናል። እንዴት ህዝብ፣ ከማን ነው ምግብ የሚበሉት? ከማን ጋር ነው የሚኖሩት? በዙሪያቸው ያሉ ሰዎች፣ የራሳቸው ሰዎች አልሳልፎ እየሰጧቸው ወንድም ያሏቸው ወንድም ሳይሆኗቸው በጣም ያሳዝናል። የተወንድሞች ለማንኛውም፣ ስላዳመጣችን በጣም አመሰግናለሁ። የዚህ ልጅ ታሪክ በጣም ብዙ ነው። ገናም ነገም ከነገ ወዲያም ብዙ እንሰማለን። በተረፈ ስላዳመጣችን ከልብ ከልብ አድርጌ አመሰግናለሁ። የእናንተን አስተያየት ደግሞ በጉጉት እጠብቃለሁ። በሌላ ቪዲዮ እስከምንገናኝ ለዛሬ በዚህ ሰናብታለሁ ባይ